መንግስትና የጤና ባለሙያዎች ተፋጠዋል። ጥያቄያቸው ከፖለቲካ ጋር የገጠመባቸው ዶክተሮች ነገሩ እጅግ ከፍቶባቸዋል። ለዶክተሮቹ ከመንግስት የተላከው ደብዳቤ ነገሩን ይበልጥ አጡዞታል። ሙሉ መረጃውን በስፋት የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት ሁለት ሰባት ሰላሳ ሰባት ማስክ ስምንት አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ በአውሮፕላን አምራቹ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 መረጃዎቹ እናምራለን። መልካም ቆይታ። ጥያቄ እየጠየቀን ያለ ባለሙያ ለማሸማቀቅ በሚመስል መልኩ እንደ ማስፈሪያ መጠቀሙ ከአንድ ትልቅ ኃላፊነት ካለበት ተቋም አይጠበቅም ሲል የኢትዮጵያ ጤና ባለሙያዎች ማህበር አስታወቀም። የሰሞኑን የጤና ባለሙያዎች እንቅስቃሴ እና እያካሄዱ ካሉት ከፊል የስራ ማቆም ጋር በተያዘ ሰባ ስምንት የሚሆኑ ባለሙያዎች በእስር ላይ እንደሚገኙ ባለሙያዎቹና የኢትዮጵያ ጤና ባለሙያዎች ማህበርም ተናገሩ። ጤና ባለሙያዎቹ በሰጡት ቃልም ቀድሞ ከተከፈቱት ውጪ አሁን በእስር ላይ የሚገኙት ሰባ ስምንት ጤና ባለሙያዎች ናቸውም ብለዋል። ይህ ማለት እስከ ትላንት የደረሰን ዳታ ነው። የዛሬውን አልጨመርንበትም። የተፈቱትን ሳንጨምር እንቅስቃሴው ከተጀመረ ጊዜ ወዲህ ታስረው በእስር ላይ የሚገኙ ናቸውም ብለዋል። ይህ ዳታው እርግጠኝነት ደግሞ ዳታው ትክክለኛ ዳታ ነው። ከቤተሰቦቻቸው፣ ከጓደኞቻቸው፣ አብሯቸው ከሚሰሩ የሆስፒታል ባለሙያዎች የተሰበሰቡ ያሉበት እስር ቤት ጭምር የምናውቃቸው ናቸውም ብለዋል። የኢትዮጵያ ጤና ባለሙያዎቹ ማህበር በበኩሉም በእስር ላይ ይገኛሉ የተባሉ ሰባ ስምንት ባለሙያዎች ዝርዝር እንደደረሰውም ተናግሯል። የታሰሩ ባለሙያዎችም ዳታ በውስጥ ከመረጃ መሰብሰቢያ ቋት የደረሰን መረጃ ነው ያለም ሲሆን እስራቱና ድብደባው ቆሞ መንግስት ነገሩን ቆም ብሎ በማሰብ ጥያቄ እያነሳ ካለው ባለሙያ ጋር እልህ በመጋባት ታች ላለውን ህብረተሰብ እንዳይጎዳ መጠንቀቅ ያስፈልጋል ሲሉ አስነብቧል። ማህበሩ የትላንቱን የጤና ሚኒስተር መግለጫ በተመለከተም በሰጠው አስተያየት ጤና ሚኒስተር ያወጣው መግለጫ ከእውነታው የራቀና ትክክለኛ ጥያቄ ያቀረቡ ያሉ ጤና ባለሙያዎች በሀሰተኛ መረጃ የተወናበዱ ምንም አይነት መሰረታዊ ጥያቄ ያላችሁም ከማለት አይተናነስምና አገላለጹ ልክ አይደለም ሲሉም ተቃውሟል። ምንም እንኳን በዓለም አቀፉ ሰራተኞች ተቋምና በህገ መንግስቱ የመደራጀትና አድማ የመምታት መብት የተፈቀደ ቢሆንም የጤና ዘርፍ ወሳኝና አድማ ከማይደረግባቸው ተቋማት አንዱ መሆኑን በመግለጫቸውም ጠቅሷል ያለው ማህበሩ የተገለጸው የግል ሰራተኞች ላይ በወጣው አሰሪና ሰራተኛ አዋጅ ላይ የተገለጸ እንጂ በመንግስት ሰራተኞች አዋጅ ላይ የተቀመጠ አይደለም። ይህ ወሳኝ ነው ከተባለ ታዲያ እዚህ ላይ ለሚሰሩት ጤና ባለሙያዎችም ወሳኝ ባይሆን እንኳን እንዴት መሰረታዊ ፍላጎታቸውን በማሟላት አያሳዩም የሚል ጥያቄንም ሰንዝሯል። ማንኛውም ጤና ባለሙያ ለማገልገል እስከ ተማረ ድረስም የሚያገለግልበትን እድል በትክክለኛው መንገድ መፍጠር የተቻለ ጥያቄ እየጠየቀ ያለን ባለሙያ ለማሸማቀቅ በሚመስል መልኩ እንደ ማስፈራሪያ መጠቀሙ ከአንድ ትልቅ ኃላፊነት ካለበት ተቋም አይጠበቅም ሲል ነው የወቀሰው። በሌላ በኩል ማህበሩ የኢትዮጵያ ጤና ባለሙያዎች ማህበር የሚያስተናግድ ቴሌግራም ቻናል ፕሬዝዳንት ከታሰረ በኋላ አካውንቱ አማካኝነትም ከቀን 5 ዘጠነኛ ወር 2017 ዓ.ም ጀምሮ ከጤና ባለሙያው ጥያቄ ጋር የማይሄድ ተቃራኒ ሐሳብ እየተንሸራሸረበት ይገኛልም። ጤና ባለሙያው ይህንን ይገንዘብም ብሏል። ማህበሩ በአዋጅ ቁጥር 11 13 እዝባር 20 11 የተቋቋመ መሆኑን በመተዳደሪያ ደንቡ አንቀጽ 3 ከቁጥር 3 እስከ 4 የጤና ባለሙያዎች መብት እንዲከበርና በጤናው ዘርፍም የሚስተዋለውን ብልሹ አሰራር እንዲስተካከልም ጥረት እንደሚደረግም ለመረጃ ንጫችን ተናግረዋል። በተያዘ መረጃም የኢትዮጵያ ሕክምና ተማሪዎች ማህበር በቅርቡ በአገር አቀፍ ደረጃ በኢንተርን ሐኪሞች ላይ እየደረሰ ያለውን አያያዝም እጅግ በጣም አሳሳቢ መሆኑንም ገልጿል። አንዳንድ ኢንተር አኪምም በአሁኑ ጊዜ በእስር ላይ መሆናቸውን የሚገልጽ ታማኝ መረጃ እንዳለውም ጠቁሟል። ሌሎች ደግሞ የአካዳሚክ ቅጣቶችና ማስፈራሪያዎችም ዛቻዎችን እያስተናገዱ መሆናቸውን የተገለጸው ያለው ሁኔታ አስቸኳይ ትኩረት የሚሻ ነውም ብሏል። ማህበሩ ኢንተርን ሐኪሞች ከሌሎች የጤና ባለሙያዎች ጋር በመሆን በጤና ሴክተር ውስጥ ስላሉ የስራ ፈተናዎች ደህንነት፣ እናም አጠቃላይ የስርዓት ተግዳሮቶች ስጋታቸውን ሲገልጹ መቆየታቸውንም አስታውሷል። ኢንተርናኪሞችን ማሰር በግል ደህንነታቸውና ሙያዊ እድገታቸው ላይ ብቻ ሳይሆን በህዝብ አገልግሎት ላይም የሚያሳድረው ተጽዕኖ ቀላል እንዳልሆነም ጠቁሟል። ጉዳዩ የጤና ስርዓትም እንደሚነካም ነው ያስረዱት። በመሆኑም ከሰላማዊ እንቅስቃሴ ጋር በተያያዘ የታሰሩ ኢንተርናኪሞች በአስቸኳይ እንዲፈቱ፣ በኢንተርናኪሞች ላይ የአካዳሚክ ቅጣት ማስፈራሪያና ዛቻ በአስቸኳይ እንዲቆም፣ በስልጠናና በስራ ቦታቸው የጤና ባለሙያዎች ደህንነትና ሙያዊ ክብራቸው እንዲረጋገጥ የኢንተርና ኪሞች እና ሌሎችም የጤና ባለሙያዎች ህጋዊና ሙያዊ መብታቸው እንዲያከብሩ ሲልም ማህበሩ አስቸኳይ ጥሪ ነው ያቀረበው። የጤና ሚኒስተር ትላንት ባወጣው መግለጫ የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑን በመግለጽ ተደንግጓልም ሲል አስገንዝቧል። በተጨማሪም ሰሞኑን በስራ ገበታቸው ላይ ያልተገኙ ስላላቸውም የተወሰኑ ባለሙያዎች ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገን ደግሞ መላው ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር ከሰብአዊነት አኳ ኩባያ ተቀባይነት የሌለው ተግባር ነው ብሏል። ባለሙያዎች ስራቸውን በአግባቡ እንዲሰሩ ያሳሰበው ሚኒስተሩ መንግስት ወደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በስራ ገበታቸው ላይ ባልተገኙም እንዲሁም በጤና ተቋሙ ነው ከጤና ተቋሙ ውጪ ሆነውም ውከትና ብጥብጥ በሚፈጥሩ ላይ አስፈላጊ የሆነ ህጋዊ እርምጃ ይወሰዳል ሲሉ ነው ያስጠነቀቁት። ታዲያ ይህንንም ተከትሎ በርካታ የተቃውሞ ድምጾችም ከየአቅጣጫው እየተሰሙ ይገኛሉ። ወደ ቀጣይ መረጃችን ስናመራ የኢትዮጵያና የኢንዶኔዥያ አየር መንገዶች ላይ ከደረሱት ሁለት 737 ማስክ ስምንት አውሮፕላኖች የመከስከስ አደጋዎች ጋር በተያያዘ በአውሮፕላን አምራቹ ቦይንግ ላይ የቀረበውን የወንጀል ክስ የአሜሪካ አቃቤ ሕግ ውድቅ ሊያደርገው ነው። በሁለቱ አደጋዎች ህይወታቸውን ካጡ ሰዎችም ቤተሰቦች ጋር በኢንተርኔት አማካኝነት ከተደረገ ስብሰባ በኋላ የአሜሪካ የፍትህ መስሪያ ቤት ባለስልጣናት እንዳሉትም ቦይንግ ክሱ ውድቅ ሆኖ ጉዳዩን በስምምነት ለማጠናቀቅ የሚያስችለውን ሁኔታን እያጤኑ መሆናቸውን ገልጸዋል። የውሳኔ የተሰማውም ፍርድ ቤቱም ቀደም ሲል ቦይንግ ጥፋተኝነቱን አምኖ ከስምምነት ለመድረስም የቀረበውን ሐሳብ ፍርድ ቤት ውድቅ ካደረገው በኋላ የቀረበበትን የማታለል ወንጀል ክስም በሚቀጥለው ወር መታየት ከመጀመሩ በፊት ነው። ነገር ግን በኢትዮጵያ ውስጥና ኢንዶኔዥያ ውስጥ በደረሱ አደጋዎችም የሞቱ ሰዎች ቤተሰቦችም ጠበቆች በአዲሱ እቅድ በጣሙኑ መከፋታቸውንም ገልጸዋል። ምንም እንኳን የአሜሪካ የፍትህ መስሪያ ቤት የመጨረሻ ውሳኔ ላይ አለመድረሱም ቢገልጽም፣ በጽሁፍ የቀረበው ሰነድ ግን የመጨረሻ ውጤቱ ምን እንደሚሆን ያመላክታል ሲሉ በኢትዮጵያ አየር መንገድ አደጋ የ የሞቱ ሰላሳ አራት ሰዎች ቤተሰብን የወከለው ድርጅት ጠበቃ ተናግረዋል። ጨምሮም ቦይንግ የእምነት ቃሉን በሰጣቸው ወንጀሎችም ምክንያት ለጠፉ 346 ሰዎች ህይወት እስካሁን ለፍርድ አልቀረበም። አሁን ደግሞ የፍትህ መስሪያ ቤቱ ከገንዘብ ቅጣት ያለፈ ቅጣት ሳያገኘው እንዲያመልጥ ሊያደርገው ነው ብሏል። ከስድስት ዓመታት በፊት በተለያዩ ጊዜያት በኢትዮጵያ አየር መንገድ እና በኢንዶኔዥያ ላይኔር አየር መንገድ አውሮፕላኖች ላይ በደረሱ ሁለት አሰቃቂ አደጋዎች ምክንያትም ቦይንግ በአሁኑ ጊዜ የማጭበርበር ክሶች ቀርበውበታል። እጅግ ዘመናዊ ቸው በተባሉ ቦይንግ 737 ማስክ 8 አውሮፕላኖች ላይ የደረሱት አደጋዎችም የሞቱ ሰዎች 346 ሲሆኑ ምክንያታቸውም አብራሪዎቹ በአውሮፕላኖቹ ላይ መገጠማቸውን የማያውቋቸው በተገቢ ሁኔታ ያልተሰሩ የበረራ መቆጣጠሪያ መሳሪያዎች ናቸውም ተብሏል። ይህንን ተከትሎ የአሜሪካ የፍትህ መስሪያ ቤትም ቦይንግ የአውሮፕላን መቆጣጠሪያ ስርዓቱን የተመለከተ ወሳኝ መረጃ ሆን ብሎ ከተቆጣጣሪዎች ደብቋል ብሎ የማጭበርበር ክስም መስርቶበታል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።